ሁለታ ነው የምትዪው? ስንት የራበው ሰው እያለ እኔ ምንም አላልኩም፣ ግን ተሎ ተበልሽ። እኔ ግን ስንትና ስንት ማዩ ፊልም አለ መሰለሽ። እንዴ ምን ጉድ አንሽታ ናቲ ላይ ምትስ ጉጭ አልሽ አንቺ። እንዴ ምን አለበት ለፊልም የምታጠፊውን ጊዜ ግዜ እንደ እኔ እንደ ሻሻ ከተማሪ ቤት ገብተሽ ቅንጭ ላትሽ እውቀት ብትመግቢው። አአ እኔ ምንም ሳልማር የፈለኩትን እውቀት ከፊልም ከፊል አገኛለሁ። አንቺ እንዲህ እንዳታስቢ። ተኛለሽ ይሄን ቴሌቪዥን ታላልዘጋው። እኔ ሻሻ አይደለሁም። አሁን ገና በእንጀራ ይመጣሽ። ምን ፈላልሽ? ይደፋይ ነው። የዳቦ መግዣ ካለሽ ቦጭ እኔ እኮ ልጅ ነኝ። ሂድና ትልቅ ሰው ጠይቅ። አረ አፍታምሽ ነሽ እኮ አባቤ፣ እንደዚህ ስትል ቢሰማ ስቋ ባራምሽ አራት ጀገኝ ቢፍሬንድ። ይኸው ከትናንት ጀምሮ ፎስ የሚባል ነገር ኮድ አልገባም። ምን ከትናንት ጀምሮ አልበለውም እያልከኝ ባልሆነ ምን ያሷሽኛል? አረ ያለሽ ገፍትሪልኝ ከራበ ከራበ

በትበት ልልዷ ይትላብ በቃ ትስመጭ ፎቦ ከተመችሽ ዘሽ ተከሰቻ ጣጣ የለውም። ፋይ እኔ ምን እንግሊዘኛ እንዳወራችሁ እርግጠኛ ባልሆንም ፈረንሳይኛ ነው እንዳልልም ጣሊያን ግን ምን አይነት ቋንቋ ነው ያወራችሁት? እረ ፋያ አታርፊም? ለካ የአራዳ ቋንቋ ነው። ያው አማርኛው ስለምንገለብጠው ለምሳሌ የአንችስም አሉ በዛ ብዙ በቃ ሲገለብጥ ሩዘብዛብ ይሆናል። አይደለም አይ አይደላም የኔ ሳይገለበጥ ይሻለኛል። ይኸውልህ እኛ ቤት እንደዚህ ዓይነት ቋንቋ መቀባጠር አይፈቀድም። በተለይ አባቢ አማርኛ ተገልብጦ አይደለም። እንዲሁም ሲበላሽ ያው ድምሽ ጣጣ የለውም። እኔ ፎስ ላገላብጥ እንጂ ምሄዱ አማርኛ ላገላብጥ አይደለም ምሄዱ በቃ ሽንት ጣሽናናቆ ቆይ፣ ማነሽ ወይ የት ነው ከኔ ጋር ነው። ቆይ ቆይ፣ ገና ለገና ዛሬ በር የምጠብቀው ና ነው ብለ የፈለከውን ሰው የዘልገባ ነው? መንገድ ላይ አግኝቼ እኮ ነው፣ ራበኝ ስላለኝ ነው እጆ የመጣው እና፣ መንገድ ላይ ራበኛ አለህን ሁላ እየጎተትክ እየመጣ ጋሸን ልታደይ ነው? አንድ ሰው ምሳ ስለበላ ነው አባቢ አባቢጃሚ የሚሆነው ያው ነው። አንድ ጠብታ ውሃ ተጠራቅማ ነው ሀይቅ የምትሆነው እሰይ። ደግሞ አንተ ምንም የማያገባህም እንዴት ነው የማያገባኝ? ቆይ አሁን ከቢሆን ኖሮ ትገቡ ነበር እም እሱ እንኳን ፍልጥ ጅል ዥልጥ ስለሆነ አያስገባንም ነበር ነው። እንግዲህ አስነም ፍልጥ ጅል ዥልጥ ስለሆነ አላስገባችሁ አረቦ ገጅረሽ ነው ስለሆነ አታስገጪ እ ገጅረሽ ነው ስለሆነ አታስገጪ ምንድነው የሚለው? በእናት አስገባኝ በረሃም መሞቴ ነው እያለ እኮ ነው ወይ ነው? አዎ አሳዘነኝ። ካሳዘነ አስገባው በቃ ሽሩ ግቡ። ግን ኋላ ና ነው ያስገባኝ እንዳትሉ። ይመች አላየንም። ሴታል እዚህ ሁሉን ወይስ በረንዳ መንገድ ላይ ስመጣ ጎዳና ላይ አግኝቸው ከትናንት ጀምሮ አልበላሁም ሲለኝ፣ እኔ በቀን ሶስት እየበላው ለካ በሁለት ቀን አንድ የማይበላ አለ ብዬ ይዤው መጣሁ። ምግብ ብቻ በልቶ ነው የሚሄደው። ከፈለጋችሁ ግን የራሴን ምሳ ሰጠዋለሁ። እንደዚህ ነፍስ አወክልኝ። ደግሞ ለምንድን እንደ አንተ ምሳ የሚበላው አሁን ለሱም ይሁን ምግብ እዚህ ቤት ጠፍቶ ነው። በዚህ ታዲያ እንግዳህን አንግባበልና አስቀምጠው እንጂ እዛ ምን በር ላይ ትገጥረዋለህ። አትፍራሰቱ እስኪ ለዚህ ልጅ የሚበላው ምግብ አምጭለት ለማን ለሱ ታዲያ ለኛ ነው ለሱ ትላለች ምን እቺ ልጅ እኮ ነው ምን አለበት ሂጂና የሆነች ትንሽ ነገር ፈልገሽ አምጭና ስጪው አረ ጣጣ የለውም ለምን ከነገበው ነው አስተናግደዋል ምንም አታስቡ የገባው ደግሞ ምንድን ነው? አባቢ ከነ መሶቡ ማለቱ ነው። አምጡት አስተናግደዋለሁ ነው የሚለው፣ ከነ መሶቡ ከነ መሶቡ ይላል። ይሄ እነሱ እንት ያቸው ሂጅና ያልኩሽን ይዘሽለት። እሺ፣ እንግዲህ ምን ይደረጋል? እሺ፣ ማና አንተ ማሙሽ፣ ምን መሶቡ ማን ነው ስመ የልሽ? ቡዳ ስመ እንዳይሆን አራ፣ ከሆነ ቆይ፣ ዋናው ስም ማን ነው? እንግዲህ እኔ እስከማውቀው ዋና የሚባል ስም የለኝም። ሁሉም ሰው የሚጠራኝ እንደዛ እያለ ነው። አንተ ካልጠፋ ስም ለምንድን ነው የልጅ ቡዳ የተባልከው? እሱን ስሙን ያወጣልኝ እንሰው አብረን እንደምጠይቀው አይሻልም? ይልቅ ምን ነው ቡዙ እና ጋር ነፍሴ ማናት? ደሞ ጩና እናቴ ናት። ለነገሩ የመቼ ቀምቅማ ስለምትተኛ መርፌ ቢተኮስ እንኳን የምትሰማ ይመስላል። ቀምቅማ አንተ እናት ትጠጣለች ማለት ነው እንዴ? ትጠጣለች። ይገርጻታል እንዴ? አይገርምም ማታ የምትጠጣውን ጧት ቢጀል ካን አትሸከም። ቆይ አባትስ አብራችሁ ነው የሚኖረው? አባቴን እንኳን እኔ ጩና ራሱን የምታውቀው ይመስለኛል። ጀለስካ የአራራ ሰዓት ደረሰብሽ ቀላል። ኧረ ምግቡን፣ ቆይ ቆይ። አራራ የምትሉት አንተ ትቀማለህ እንዴ? እንዴ ትቀማለህ? ሊያውም ፍየል እስክትቀናኗ ማደቀው በዚህ አይነት ሲጋራ የምታጨሳለህ ማለት ነው። ያው እንደ ጩና የክሰል ባውር ባልሆንም ከሁሉም ግን የሚመችል ችፍቼ ነው። ችፍቼ ችፍቼ ችፍቼ ደግሞ ምንድን ነው ችፍቼ ማለት? ቤንዚኗ ያው ጎዳና ላይ ስለምንኖር ሌሊት ሌሊት ብርድ ሲጠባ ስለምናር ቤንዚሏ ላይ እየሳብን ማስቲሻን እየጠጣ ነው። እናር ቤንዚን እየጠጣችሁ ነው እንዴ የምታድሩት? እጂ ምን ይሄ ሰላሳ ነው። ጠይቀሽ ትችዋለሽ። በቃ አይጠጡትም ቤንዚሉን በጨርቅ ወይም በስትራቸው አድርጎ ይስቡታል። ይመች ያራዳልጅ አግኝተሽ ምን ይመችሽ ይላል። እንዴ ደግሞ ቆይ እናንተ ቤንዚን የምትስቡት መኪና ናችሁ፣ ማስቲሽ የምትጎትቱት ጫማ ናችሁ ማለት ይቻላል። ሻሽን ሻሽን ግን ይሄ ልጅ ሁኔታዋላ መሪ

ምንም አይነት ፊልም ሳላይ እዚሁ ከቤቴ ቁጭ ብዬ ስንትና ስንት ሌባ በአይኔ በብረቱ አይቻለሁ። አንዴ አንዱ እብድ መስሎ ገብቶ ስ ነገር ዝምብ አልነግርሽ ሆድሽን ይቁታጠሽ

ይሄ እኔ ስለማልፈልጋቸው እሱ ቢለብሳቸው ብዬሽ እኮ ነው። ወይ በዚህ እኔ እኮ ማትፈልገው ልብስ እንዳላላቀም ነበር። አንቺ ደግሞ ሳልፈልጋቸው ቀርቼ ነው? እኔ ጠባሁኝ እኮ እኮ ከጠባቡ፣ አትፈልጋቸውም ማለት ነው እንዴ? ስለማልፈልጋቸው አይደለም፣ ሰፊ አድርጌ አላሰፋቸውም ነበር። አንተ ደግሞ ታዋቂ ከሆንኩ በኋላ የተሰፋ ልብስ ልትለብስ። ርስቴ ለካ ፊልምስ ነኝ አጥፉ ደግሞ አታብዘዋ። ፌመስ ነው የሚባለው። ያው ነው፣ ፌምስም ፌመስም ያው ነውሽ። እኔ ግን ታዋቂ ነኝ አላወቅሁም ነበር እንዴ። አውቃለሁ ግን እየረሳውት ነው።

ዛሬ ትንሽ ስሜት ተሰምቶኛል። ስ እንኳን እዥ የመጣው አመሰግናለሁ። ብራድ የሚገርም ፎስ ነበረ ነበር። ባሙሽ ይጨመርልህ። ማዛኑ እንዴ ይጨመርልህ። እንዲ አብሽ ላይ ቅልል ይልሻል። በል በቃኝ እያለ አደለም እንደ የምንድን ነው? ይጨመርልህ። አይ በቃኝ። የቁንጣቱ ስሜት እንደጠበኩት አይደለም። በቃ ሁሉ መንጭ ማሚ በጣም አመሰግናለሁ

አይተን የማናቃቸውን ወገኖቻችንን። አየሽ ውይ ማሚ፣ ምንም አይጠቅመውም፣ እንደውም ሆዱን ደግሞ የማያገኘውን ነገር አስተማር ነበር። እሱማ ትክክል ነህ። ይኸው ምንድን ነው ለሰለቄታው የሚሆን ድጋፍ አድርገውላቸው ከዚህ ህይወት መላቀቅ ቢችሉ ጥሩ ነበር። አዎ፣ እሱማ እኛ የምንጥልላቸው አንድ ብር ሁለት ብር ከሱሳቸው አታልፍም። ደግሞ የሚኖርበትን ቦታ ተጽዕኖ ያደረገባቸው ይመስለኛል። ምንድን ነው የሚያግዛቸው ቢኖር ሰርተው ሊለወጡ ይችላሉ። ግን ምንድን ነው ይህን ችግራቸውን ተረድቶ የሚቀርባቸው ሰው ያስፈልጋቸዋል ይመስለኛል። ቆይ አሁን ይሄ የልጅ የሆነ የስራ እድል ቢፈጠርለት ከዚህ ህይወት አይወጣም እ አዛሩ ምን ማለትሽ ነው? ለምን አይወጣም? ግን ማን ነው የሚፈጥርለት ነው ጥያቄው። እንዴ ዘርሽ እኛ ነና የምንፈጥርለት አረ በእናትሽ ትቀልዳለች እንዴ ማሙ ነቷን ነው ቅድም ምን ስታወሩ ነበር ነው ወይስ እናንተ የማህበረሰቡ አባል አይደላችሁ ደግሞ ከማውራት ማድረግ ልክ ነ በዚህ ሊስትሮ መጥረግም ቢሆን እኮ ከሰሩት ስራ ነው ይህንንም ልጅ ጥቂት ብንደግፈው ሊለወጥ ሊሰራ የማይችልበት ምንም ምክንያት የለም ማሚ እንደኔ እንደኔ ግን ከሚሰራ ቢማር ነው የሚሻለው መቀየርም ካስፈለገ የእናቱን ህይወት መቀየር ነው የእሷ ህይወት ከተቀየረ እሷ የእሱን ህይወት መቀየር አያቅታት። እኔ በዚህ ሀሳብ በጣም እስማማለሁ። ዘርዬ አንተስ ምን ትላለህ? እኔም እስማማለሁ፣ ግን አንድ የሚያሳስበኝ ነገር አለ። ምን?

ልጅን ካላመጣችሁ ገና ጥርስን አውልቀለዋል። የማንን ጥርስ ነው የምታወልቀው? አንቺ ኋላ ተይ ብያለሁ። ምን ሁለቱም ማታ ዱላ ስላስክ መፈራ መስል ጥርስን ነው ማስለቀም። ማን ምን ትላለች እሷ አንቺ እኛንም ወንጀል ስንሰራ የተያዝነው? አዎ ለዛውም፣ የሰው ስርቆት አልገባኝም። በፍጹም አልገባንም። የኔም በቤት እንዴት ነው አይገባችሁ? የልትን አፈናችን ለፈረንጅ ልሸጡ ስትሏል እንዴ? የደረስኩባት አዛሉ። ወአንቺ እናቱ ነሽ ማለት ነው? አዎ ነኝ። አዎ ነኝ። ምን ነው እኔን ልሸጠኝ ነው እንዴ? ሸባ ደዛ ኩኑ ይደላኛል። እኛ ኮ ሰርቀን አይደለም የሚያመጣ ነው። ከዚህ በኋላ ውሸት አይጠቅማችሁ። ባይሆን ስንት ልሸጠት እንደሆነ ንገር። አምስት ሺህ ተረላሽ ከቦታውም አልመጣም። አንቺ ልሸጥ አይደለም ከኔ ጋር ተገናኝ ተላበለውን ያመጣሁት። ቆይ አንቺ እናቱ ነሽ ብዬ አስባለሁ። ታዲያ እንዴት ተሰርቋል ብለሽ አሰብሽ? ከዚህ በፊት ሁለቴ ተሰርቆ አስመልሸዋለሁ። ቆይ ቆይ ማን ነው የሚሰርቀው? አባቢ ይሄማ ግልጽ እኮ ነው። እዚህ ሀገር የከበሩና የተከበሩ ሌቦች አሉ። በእነዚህ ምስኪን የጎዳና ልጆች ቤት መኪና ገዝተው ጃፌ ሆኑ። አባቢ ቶ ሆዲፍ ጨው። ለማንኛው መምጣትሽ ጥሩ። እንደው ለምን የሆነ ስራ ሰርታ ከዚህ ህይወት አትወጣም እያለን ስለ አንቺ ስንነጋገር ነበር። ለረላሽ ብቻ እያሾፋችሁብኝ ባልሆነ እንግዲህ እኛ ምን ማሾፍ እኛንን የምናሾፈው፣ እኛ እያሾፍን አይደለም። አንቺ አንቺስ ብትሆኚ እስከ መቼ እንደዚህ ሆነሽ ህይወትሽን ትገፊዋለሽ? ልጅሽስ ቢሆን በዚህ እድሜው የሱስ ጎተራ ሆኖ ሲቀራ ያሳዘነሽም፣ እንዴት ነው ስራ መስራት አትፈልጊም? ምን ነው አየር መንገድ ታስከተረኝ? አንቺ ነፍሴ እያሾፍን እኮ አይደለም የምራችንን ቆይ አንቺ እስከ ስንት ተምረሻ? ያው ቴክኒክ እና ሙያ በስፌት እና በጥልፍ ስራ ተመርቄያለሁ። እውነትሽን ነው? በቃ አባቢ እንደዛ ከሆነ መኩ ይገዛላት። አባቢ ሙት መኪና ይገዛላት። ባለጌ መኪና ያን ወይስ የኔን መኪና ልሰጣት ፈለ? ኧረ አባቢ ተረጋጋ እንዴ? እኔ ያልኩት የልብስ ስፌት መኪና ነው። አዎ እሱማ ጥሩ ነው ጥሩ ነው፣ ገዝተን ሰጣትና እኛም አንዳንዴ ልብስ ምናምን ሲቀደድብን ትሰጠናለች አንቺ ናቴ ቤት ተከሰትሽ። አንተ እዚህ እንዳለ ሰምቼ የተሰሩት መስሎኝ ነው። አረ እነሱ ሌባ አይደሉም። የመጪ መሳች አሁንማ አወቅኳቸው። የልብስ ፌት መኪና ሊገዙልኝ አቦ ያብዛላቸው። እኔም እኮ ያጠፋሁት ጥፋት ጸስቶ ነው የተመለስኩት። ደሞ ምን አረግ እነሱ አሪፍ ሰዎች ስለሆኑ እንጂ ጥፋት እንኳን የሚባል አይደለም እንዴ ቀለበቴ እቤት፣ ቀለበቴ። ዝም ብለሽ ስትንከረፋፊ ነዋ። የአራዳ ልጆች አይደላችሁማ፣ አጮላችሁ